ሌላም ነገር ጠይቅ ፈልጉ። ምን ምናልባት የሰረቀ እጅ ይቆራል። በእናንተ በእናንተ የሰረቀ ይሸለማል። ስትሰርቅ አንድ ሚሊዮን ይሰጥ ምን ያደርግልኛል? እየሶስት ቦታ የሚለውን ነገር ውሸት እኮ ነው። እሺ ጊዜ በእናንተማ ሴቶች በቃ ምንም የምትጠይፏቸው ነገሮች በአጠቃላይ እናንተ ጋር የለም። በቃ ምናልባት ኦኬ፣ ብዙ ሚስት ማግባት ነው የሚከብዳሽ። በቃ በእናንተ ብዙ ሚስት አለማግባት ነው እንደውም፣ አለማግባቱ ክርስቲያኖች፣ ሁለት ቢሊዮን ክርስቲያኖች አያገቡም። ሶ ዋት ኢየሱስ አልሞተም ነው? አሁን መልስ የሚጠይቀኝ ኢየሱስ አልሞተም ነው? መልስ ይሄን አይቀይረውም፣ ይሄን አይቀይረውም። ይሄ እስካልተስተካከለ ድረስ ኢየሱስ አምላክ ነው የሚለው እስካልተስተካከለ ድረስ አስር ጊዜ ሴቶች በእናንተ እንዲህ ተሸክሟቸው፣ አራት ወንዶች ሴቶችን ተሸክመው እንደዚህ በእንትን ተሸክሟቸው ይዞራሉ ቢባል እራሱ እውነታውን አይቀይረውም። በስልምና ይሄ አለ በክርስትና ይሄ አለ በስልምና ይሄ አለ ኢት ዳዝንት ማተር። በቃ ዜሮ ጠብ ዜሮ ዜሮ ዜሮ አንድ አይቀይረውም። ጳውሎስ እኮ ለእዛ ነው ጭንቅላት እኮ አለው ጳውሎስ፣ አለ እኮ ኢየሱስ ሞቶ ካልተነሳ ስብከታችን ባዶ ነው አለ። በቃ ሺ ጊዜ ቢያምር እራሱ ኢት ኦቨር አልቋል። ከዛ ነው ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ እስላም ዘግቶ ባዶ ነው ብሎ እስላም ዘግቶላቸዋል። መጀመሪያ ባዶነቱን አጥሩ እስኪ መጀመሪያ። እና ኦኬ ይመጣና አንዱ ይመጣል። ኦኬ ነው እናንተ ጋር ሴቶች ተጨቁነዋል። እዚህ ላይ ስሩ መጀመሪያ፣ እዚህ ላይ ስሩ እሺ። በቃ የምታነሷቸው ነገሮች እስልምና አለ፣ ይሄ አለ፣ ኦኬ አለ፣ በቃ አለ። ስለዚህ ምን ክርስትና ትክክል ያደርገዋል። ከዛ በኋላ መሰረት ላይ ነው የምናወራው፣ መሰረት ላይ። መጀመሪያ መሰረቱን እናውራ፣ መሰረቱን እናውራ። ግን ምናምን ያልተማረ ብቻ ነው ከዞረበት በእናንተ ንግግር እኛ ጋር አሁን። ይሄ መጨረሻ አሁን፣ አንድ መተህ ነቢ መሀመድ እና አይሻ እኮ እንደዚህ ትጋባለህ። ስለዚህ በእኛ እኛ ጋር እኮ አንድ ሴት ኦኬ፣ በቃ እናንተ ጋር ሴት የምታግቡ ዘጠና ሦስት ዓመቱ ላይ ነው። ስለዚህ በቃ ትክክል ያደርገዋል ክርስትና። ብራዘር፣ ሰው አምላክ ሞቷል እያልከኝ እኮ ነው። አምላክ ሞቷል። እሺ፣ እኛ ጋር ግን ሴቶችን በ93 ዓመት ነው የምናገባው። ለምን በአንድ ሚሊዮን ዓመት አታገባትም ሴቷን? እኔ ምን አደረግልኛል? አምላክ ሞቷል እያልከኝ ጤና የለህም ዴ እኛ ጋር ያለው ሚዛናችሁ ይገባችኋል? ይመጣና አይሻ ጋር ኑ ወደ ብርሃን ተመላለስ። ወደ የትኛው ብርሃን እንመላለስ? አምላክ ተገደለ ወደ ሚለው ብርሃን እንመላለስ? አምላክን ሰዎች ገደሉት ወደ ሚለው እንመላለስ? ምን አይነት አምልኮ ነው ያላችሁ ጋይስ? ምን አይ እዚ ወደዚህ እንመላለስ? ምንም ነው የማይጠቅመው ይሄ። ክርስቲያኖች፣ ወገኖች እዚህ ያዳመጣችሁኝ ከሆነ እናንተ እኛ ጋር መታችሁ ይሄኛውን እንዳታወሩ። ቀድሞ መሐመድ እንደዚህ ነው የሚያጠልሻችሁ። ለዛም እኛ ጋር ምንም አያወሩም። አንድም ኢፌክት አንዱ ኮሜንት ነው የጻፈ ቆይ ሙስሊሞች አያነቡትም እንዴ? ቆይ ለምን እየተቀመጡት ነው? አንደኛ አምላክ አይሞትም ብለን ስለምናምን በቃ ክርስቲያን ይሞታል አምላክ መጀመሪያ አይተዋል። እኛ ጋር ሆነ አይሻ ጋር ብቻ ምናምን ትልቁ ሆኖ እነሱ አምላክ ሞቷል አንተ ጋር መሄናል። ብራዘር ወይ አብደህ ነው። በቃ ብዙ ብዙ ነገር አለ። ማዕዘን ላይ ኤቭሪ ሲንግል ማዕዘን ላይ ኤቭሪ ሲንግል ያስተማረው አንድም ጽሑፍ የለም ሲል ሱፊል እዚህ ጋር ችግር አለ። እኛ አምላክ ለኢየሱስ ሰጥቶላል። ኢየሱስ ከአምላክ ሰምቼ ነው የምናገረው አለ። በምኩራብ ደግሞ አስተምሮታል። ከአምላክ የሰማውም ንግግር የለም። ምኩራብ ላይ ያስተማረው ንግግር የለም። የመጀመሪያ ችግራችን ምን ሲሆን ከዚህ ከዚህ ክርስቲያኖች ካላችሁ ሲል አዳምጡት። የመጀመሪያ አምላካችን አላህ በምዕራፍ 3 ላይ ምን ብሎ ነግሮናል? ነዘለ ዐለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይ አንዘለት ተውራት ወልኢንጂል ተውራትና ወንጌልና ኦሪትን ያወረደ ነው። ወንጌል ተወርዷል ብለን ምናምን ነው። ኢየሱስ ግን ሲለኝ የእናንተ መጽሐፎች ጋር ኢየሱስ ተቀብያለሁ እያለ ቃሌን ተቀብያለሁ ሰጠቻቸዋለሁ እያለ ነው። ከአምላክ ሰምቼ ነው መግራችሁ እያለ ነው። ምኩራብ ላይ አስተማሪ ይላል፣ አንዱም ትምህርት የለም። መጀመሪያ ይሄን ትምህርት ሳታመጡልን እኛ የደብዳቤ እንዴት ነው የምንከተለው? የመጀመሪያ ችግራችን ይሄ ነው። እወቁት። አንድ በሉ። የዚህ ላይ አንድ ቀደምት መጽሐፍቶች የሉም ብለን ምናምን ነው። በብርሃን ተመላለስ ስትል በደብዳቤ ተመላለስ እያልክ ነው። አይገባንም። ሄደ ሰው የሚለውን እኛ ጭንቅላታችን አይቀበልም። ይሄንን የመጀመሪያ ነው። ሁለተኛ በል፣ ሁለት ሁለተኛ አምላክ ተገደለ ለኃጢአት ሲል በቃ ይሄን መቀበል አንችልም። በመጀመር ማስረጃ የለውም ከመነሻው። ሁለተኛ አምላክ ነው የሞተው ወይስ ሰው ነው የሞተው? ይሄ ሶስተኛ፣ ጭራሽ የየሱስ ራሱ ተሰቅሏል የሚለውን ሂስቶሪካሊ ማረጋገጥ አይቻልም። ይሄ ደግሞ ትልቅ መሰረት ነው። መሲሁ ይሞታል ማለት ራሱ ጤና የላችሁ። መሲሁ እንዴት ነው የሚሞተው? ከመነሻው መሲሁ እኮ በጣም የሚጠበቀው አምላክ ያድነዋል

አንድ ፐርሰን ነው። አንድ ምንነት አንድ ምንነትን አንድ ማንነት ነው ያለው። ከአንዱ በቀር ሌላ ማንም የለም ብሎ ጳውሎስ ተናው። ጳውሎስ ነው ማን ያሳሳታችሁ? ጳውሎስ አያምንም። አሁን ስምንት አራት ላይ ሌላ የለም ብሎ ነው። አንድ አምላክ ጌታ ነው አንድ እንዳለ በዚህ የተሞላ ነው።